ወጋ ሸኔ ዱራ ዛሬ ልደቴ ነው፣ መጋቢት አስራ ሰባት አው ልደቴ ነው። ይኸው ልስማኝ፣ የሁለት ምርጥ ነገሮች ናሙና ውህደት ውጤቱ ራች የሆነ ጉራ አይደለም፣ ስማኝ። ወይቱ ትባላለች ከፊንጫ ምድር በሸንኮራ ተከባ የበቀለች እንደ ሸንኮራ ጣፋጭ የሆነች ልዩ ፍጥረት ነች። ሩሮ ቆንጆና ጠንካራ ሴት። ወዳጆቿ ስለሷ ሲያወሩ የቁም ነገር ቦታ ላይ አትጠፋም፣ ለሰው ደራሽ ነች፣ ቁም ነገረኛ ነች ይሏታል። እውነት ነው። እኔም ትንሽ ብሆንም አይቻታለሁ። እሷ እንግዲህ እናት መሆኗ ነው። አለ ደግሞ ጠይም፣ አጠር ያለ እንደ ዘፋኝም እንደ ነጋዴም የሚያደርገው መልከ መልካም፣ በጣም ተጫዋች ነው ይሉታል። እሱ የሌለበት ሰርግ አይደምቅም ወደሚል ድምዳሜ የደረሱም አይጠፉም። የሆራ አምቦ ባንድ መስራችና ቀደም ጣባል ነው። አንድ ሁለት ነጠላ ዜማም አለው። በርበሬ ይነግዳል። በዚህ ጸባዩ ከጅብ ጋር መኖር ይችላል ይሉታል ሲያካብዱ። ሰው እንዴት በሁሉም ሰው ሊወደድ ይችላል? የሚያስብል ጥያቄ የሚያስነሳ አይነት ሰው ነው። ተስፋ ይባላል፣ የአዲስ ሳም ስሙ ነው። እሱ ደግሞ አባት መሆኑ ነው እንግዲህ። የፊንጫዋ ቆንጆና የሚዳ ቀኝው አፈቀላጤ ተጫዋች ትውቅ አምቦ ይሆንልሃል። አሁን ነው እንግዲህ ኢንተረስቲንግ ፓርት። መልከ መልካም ሴት ከተጫዋች ወንድ ጋር ፐርፌክት ይሉታል ይህን ነጮቹ። አፈቀላጤው አባቴ መልከ መልካሟን እናቴን አያት። ወደዳት፣ በቃ ተመታ። ወንድ ልጅ በሚያየው ሴት ልጅ በምትሰማው በፍቅር ይወድቃሉ አይደለም የሚለው ሳይንሱ። እቺ ሴት ካላገባው ሞቼ ይገኛለሁ አለ። ቤቷ ሄደ፣ ተመላለሰ፣ ደጅ ጠና፣ እንደ ጉድ ተሰቃየ። ግድ ነው፣ መልካም ነገሮች ዋጋ ያስከፍላሉ። ብዙ ዋጋ ከፈለ። ፌሮ በሚያጣመመው ምላሱ እትትትት አለ። ሰማችሁ ያውራል ድምፁን ትታ ነፍሱን በነብሱ አዳመጠችው። አልዋሸም፣ እሱን ፍቅር ተሸክሟል። በቃ እሷም ተሸነፈች፣ በፍቅር ወደቀች፣ ተጋቡ። አብሮ ለመኖር ጎጆ ቀለሱ። የአምቦ ዜሮ ስድስት ቀበሌም ሌት ሚጊቪው ሀውስ አለ በእንግሊዝኛ። በማገር ሳይሆን በእግዚአብሔር ቸርነት የቆመ እንደ ቤት የሚሰራራው አይነት መጠለያ ጀባ አላቸው እንግዲህ ከዛሬ መጋቢት 17 1988 ዘጠኝ ወር ቀደም ብሎ እናትና አባት ከተቋደሱት የፍቅር ማዕድ ራቼ የሚባል ጣፋጭ ነገር ቀመሙ። በዛች ምሽት ከቀዘፉት የፍቅር ውቅያኖስ ራቼ የሚባል ጎበዝ ጨለፉ። በዛች ምሽት ከተጫወቱት የፍቅር ቲያትር ራቼ የሚባል ተጫዋች ገጸ ባህሪ ፈጠሩ። በዛች ምሽት ከተጎነጩት የፍቅር ጽዋ ራቼ የሚባል ነን አልኮሊክ ወይም ተነሰሱ። በዛች ምሽት ፍቅርን ዘመሩ፣ ፍቅርን ዘከሩ፣ ፍቅርን ሰበኩ፣ ፍቅርን ተቋደሱ፣ እኔን ጠነሰሱ። ይሄው ለዚያ ያበቁ። በዛች ምሽት አንዳቸው በአንዳቸው ውስጥ እልም ብለው ጣፉ። የተቀረውን ዓለም እርግም አነበርባቸ ጥፉፍ ቲኬት ቁርጣ ከዛን ኮሮና ፓንደሚኩ መጣና ፍላይት ቀረ ኦቶ የሮሰነ ዱፍት ቃይሰ አኒመነ ባንኪኖጀ ሸሚዚያከሴ ወይኑፈ መኒኮ ኢቦ ወይ

በጣም ቆንጆ መጽሐፍ እየተጻፈ ነው። በጣም ብዙ ወጣቶችን በጣም ተስፋ የቆረጡ ሰዎች ላይ ተስፋን የሚዘራ ጌታን ጌታን በቃ ተስፋ የቆረጡ ሰዎች ላይ ተስፋን የሚዘራ እግዚአብሔር የሰውን ሕይወት እንዴት እንደሚቀይር የሚያሳይ ጌታን ሰው ከለፋ ከጣረ ተስፋ ካልቆረጠ መንገዱ እንዴት እንደሚቀናለት በዛ መጽሐፍ ብዙ ነገር በጣም በጣም ብዙ ወጣቶች

ለምን ትፈራኛለህ? ምን አልደፍርህም። ማን ያውቃል? አንተ ከአንቺ ጋር እዛ እየተጫወት

ታዲያ ከንፈሯ ላይ ነው ወይ? ያለው ብር አንባሯ ነው። ታዲያ ከንፈሯ ላይ ነው ወይ? ብር አንባሯ ታዲያ ከንፈሯ ላይ ነው ወይ ስትስመኝ ስከሳብ ስትስመኝ ስከሳብ አጥቼ መካሪ ስትስመኝ ስከ ሳብ አጥቼ መካሪ ይኸው መስ ያለው ሌላ አስተማሪ ይው መ ያለእኔ እኔ ዘመን የለኝ ፍርድ የለኝ በእኔ ላይ ብር አምባሯን ሰበርክ ብሎ ማጠያቂ የኔውም ተሰብሯል። ማነው ተጠያቂ ማነው ተጠያቂ አራጭ አንተ ነኮ ያሁን ድንግል ታሪክ እያወቅ ድንግል ነኝ አልኩኝ። ስለዚህ ሁሉ ብራምባር ምናምን እያወቅ እንዴት ድንግል እዛ ጀርመን ሀገር አንዱ ከአዲስ አበባ ከዚህ ድጋ አንድ ሰው ከአዲስ አበባ ቢመጣ በህገ ወጥ አርጎ ጀርመን ቢመጣ